የተዋወቁት በፌስቡክ ነበረ። ቤሩቶኝን የተዋወቅኩት ለአራት አመት አብረን ኖረናል። ትንሽ በፍቅር ማለት ነው። ከዛ ስተዋወቀው በፌስቡክ ተዋወቅኩትና፣ ግን አቡዬ ቅርታሸ እኔ እንደዚህ ትንሽ ፍርሃት አለብኝ እንዳነቅሉኝ። እሺ፣ አይዞሻ፣ አትፍሪ፣ ተረጋግተሽ ውሃ እየጠጣሽ አውሪ ማሪ እና ተዋወኩትና ልክ ስድስት ወር እንዳወራሁት መጀመሪያ ስተዋወቀው ተዋወቅንና ቃል እንግባባ አለኝ ቃል ስንግባባ በቅዱስ ሚካኤል ቃል ተግባባን ከዛን አመንኩት በተለይ ቃል ስለተግባባን አመንኩት በጣም ከዛን ልክ ወደ ሀገር ቤት ለመግባት ስድስት ወር ነበር የቀረኝ እሱ ስተዋወቅ ማለት ነው ወደ ሀገር ቤት ገባሁኝና በስድስት ወሬ አወኩት ብታዋወቀው ከዛን፣ እኔ እና እሱ በአካል ስንገናኝ እሱ ቤተሰቦችን የመተዋወቅ ፈለገ። ከዛን እሺ በቃ የዚህን አልፍቃደኛ ከሆነ ብዬ ያኔ ቤተሰቦችን አስተዋወቅኩት። ሁሉንም አወቀ፣ ቤተሰቦችን፣ ወንድሞችን፣ ማዘርን ሁሉንም ቤተሰብ አወቀ፣ እስከ አክስቶቼ ማለት ነው። በቃ እንደዛም ሰውን ደግሞ የበለጠ የበለጠ አመንኩት። ግን በዚህ መሀል እኔ የሱን ቤተሰቦች አልተዋወኩኝም። ሄድኩን ለአንድ ወር ረፍት ነበረ። ከዛም ተመልሼ ወደ ቤሩት ሄድኩኝ ማለት ነው። በአንድ ወር ውስጥ ተመልሼ ወደ ቤሩት ሲሄድ፣ በቃ ሁሉ ነገሬ ከሱ ጋር ሆነ። ለምን እኔ በቃልም ማምናለውኝ ሰውም ማመን ወዳለውኝ ያ ቃልም መሀላችን ስላለ እንደገና ደግሞ ወደ ኢትዮጵያም ሲሄድ ደግሞ ፈቃደኛ ሆኖ ከቤተሰቦች ሲተዋወቅ በቃ ሙሉ በሙሉ የኔ ሰው አደረኩት። ከዛን ከተመለስኩ በኋላ እናወራለን። በቃ ያው ቤተሰቦች ልም ስለአወቀ ምንም በቃ ጉዳት በመሀላችን አይገባም ማለት አብረን አንድ ራ ሼር እያደረግን ስራ ጀመርን። ስራችን ምንድን ነው? ቦታ ገዝተን ቤት የራሳችን እንድኖረን ከዛም በዚህ መሃል አንዳንድ ነገሮች ሰራው ይለኛል። ብር ሰራለው ልክለት አለው ይሰራለው ይልክለት አለኝ። ቤተሰቡ እንኳን እንደዚህ ታይ ምናምን ብለኝ እንኳን ማለት ነው። የራሴን ህይወት እየሰራው ነው ብዬ የነሱን አልሰማም ነበር። በዚህ አጋጣሚ ለሶስት አመት ሰራውኝ ማለት ነው። ቤይሩት ውስጥ ከሱ ጋር ተዋውቄ ያለውኝ ለሶስት አመት ሰራውኝ። ለሶስት አመት ሰርቼ በጣም ስራ ስለሚበዛብኝ በጣም ስለሚደክመኝ አሁን በቃ ብዙ ሰርተናል በዚህ መሀል ቦታ ገዝተናል የተባለው መጀመሪያ ስድስት መቶ ሺህ ነው የተገዛው ህጋዊ ቦታ ነው ይለኛል ትንሽ ስቆይ ደግሞ በቃ አሁን ቦታውን ከፍለን ጨርሰናል ምናምን ብዬ እኔ ስደሰት ተመልሶ ቦታ የሆነ የወን የሰውየው ልጅ ከሌላ የተወለደ ነበረ መጥቶ ጥላ ነሳና ብር ተጨመረ አለኝ አሁን አሁን ላይ በዚህ ማል ግራ ይገባኝ መጣ። ከዛ ሲለኝ እንዴ፣ እንዴት ነው ይሄ ነገር የሚሆነው? አሁን በቃ እኔ የተደሰትኩት ድስት መደሰቴ እንትን አለና ጣፋና እንደገና ደግሞ ብር ለቦታ መጨመር ሆነ። ደግሞ አሁን ሰባት መቶ ሆነ። ሰባት መቶ ሺ ሀምሳ ነው እንደዚህ። ከዛን በቃ መጨረሻ ላይ ከአሁን በኋላ እኔ ደክሞኛል፣ መምጣትም እንፈልጋለሁ መጣለሁ ስለው፣ ጭራሽኑ ተቀየረ። በቃ ቢያንስ ቦታ ሰርተን ቤት ሰርተን ጨርሰን ምናምን ሳንል እንዴት ትመጫለሽ ማለት ጀመረ። እንደ እኔ እዚህ ጋ ስራ በዝቶብኛል። በዚህ ላይ በዛን ጊዜ ኮሮና ነበረ፣ ታስታውሳላችሁ። ያ ኮሮና ራሱ ሁለት ጊዜ ነው ያዘኝ። በእውነት ከልጆች ጋር ስለምወጣ ምናምን እንደው ነፍሴን፣ እንደው እስከዛሬ ቁጭ በይ እና ብይ ተብላ ነው እንጂ ማርያምን፣ ሁለት ጊዜ ያዘኝ ያ ኮሮና። እንዴት እንዳድረፍኩት እኔን የማውቀው ከዛን እየተቀየረ እየተቀየረ ስመጣ ቤተሰቡ እውነት ነው እንደ የሚሉኝ ብዬ አሁን ልመጣ ስለሆነ አልኩት ከአሁን በኋላ ብርም አልከለክልም። ከላስ እኔ ቢያንሱን እንኳን እኮ መሰፈሪያ ራሱ ይቸግረኛል። ኢትዮጵያ ውስጥ መጥቼ ተመልሼ ያንተን እጅ ልጠብቅና ወይንስ ቤተሰብ እንውስጡኝ? እኔ ከቤት ልወጣ ብዬ እነሱን ልለምን ነው ተመልሼ ብዬ ከለከልኩት፣ የተወሰነ ጊዜ ማለት ነው። በዚህም ጊዜ እየተራራቅን እየተራራቅን ሄድን፣ እኔም ዝም አልኩኝ። እንደምንም በጉልበቴ ወደ ኢትዮጵያ ገባውኝ ማለት ነው። ሶስት አመት እንደሰራውኝ በጉልበቴ ወደ ኢትዮጵያ ገባውኝና ከዛን እሱ ተቀበለኝ፣ ከቤተሰብ አደረሰኝ። እንገናኛለን፣ ይመጣል እኔ ጋ አሁን ወደ እሱ ወዳለበት አዳማ ነው የሚኖረው። ወደ አዳማ ሄጄ ቦታውን ማየት ፈለግኩኝ። ቦታውን ሄጄ ለማየት አራት ጊዜ ተቀጣጠርን አንደኛው ሳምንት አይሳካልኝም፣ የሆነ ነገር ይለኛል፣ ያቋርጣል። አንደኛው ሳምንት አይሳካልኝም። ሶስት ወር ተቀመጥኩኝ ኢትዮጵያ ማለት ነው፣ ወደ ዱባይ ሳልሰፈር እንደምንም ሄድኩኝ። ሲሄድ ለመጀመሪያ ጊዜ አዳማ ሲሄድ ከዛን የሆነ አስፋልት ላይ እዚህ ቦታ ላይ ይጥልሻል፣ መኪና አለኝ። እሺ ብዬ ሄድኩኝ። ናዝሬት ስደርስ ስልኩ ጣፋብኝ። ከዛን እንዲህ ሰውዬ ምን ሆኖ ነው ብዬ በቃ የሆነ እንደዚህ መንገድ ላይ አስፋልት ላይ ቡና የሚሸጣል፣ እዚያ እዛ ቁጭ ብዬ መጠበቅ ጀመርኩኝ። እንግዲህ እሱ ራሱ ሲመቸው ይደውልልኝ ብዬ ባጃጅ ደግሞ ይሰራል። ከዛን የቆየ አልቆየና ደወለልኝ። ስለው ሰው ኮንትራት ወስጄ ነው አለ። እንደምንም ተሽሎከለከና መጥቶ ወሰደኝ። በይ ቢያንስ ከባጃጁ አልወጣም እኔ ሲቀበለኝ። በቃ አሁን እየተጠራጠርኩኝ መጣውኝ፣ ግራ ገባኝ። እዛ ባጃጅ ውስጥ ሰላም አልኩት፣ ገባውኝ ኤድን ቦታ ሊያሳየኝ ቦታው ወሰደ፣ አሳየኝ። እኔ እንደሚመስለኝ ይሄ ሰው ቆይቷል ይሄንን ቦታ ካዘጋጀ ማለት ነው። ለኔ ምን ይለኛል? ቤሩቶኘ ከፊት በግንብ ባሰርቼ ከኋላም በግንብ ባሰርቼ እንደዚህ ሆኖ የቆየንትን በር አስገብቼ ይለኛል። እሱን ቦታ አሳየኝ። ሲያሳየኝ በሩ ተዘግቷል። እንዴ አንገባም እንዴ ቦታችን አይደል እንዴ አናይም እንዴ አልኩት። በዚህ መሃልም ቦታው የተገዛበት ወረቀት ምንም መሃል ያሳየኝ ነገር የለም ምንም የለም። ያየሁትም ነገር የለም እሺ ብቻ እስቲ ዛሬ ቦታውን ገብቼ ልየው ብዬ ስለው፣ እህቴ እኮ አባቴ ታሞ አባቴ ታሞ ሆስፒታል ነው ያለች። የበሩ ቁልፍ እሷ ጋር ነው ያለው እንደምታቂ የሆነ ከልጁ ጋር ተጣልቻለሁኝ። ስለዚህ የቁልፉን በር ተቀበለች፣ ሁለተኛ እዛ ግቢ አትገባም ብላ ሲስተር ይለኛል ማለት ነው። እሺ ብዬር እርኩኝ በጣም ነው የምንጣለው። ኢትዮጵያ በነበርኩ ጊዜ ራሱ ማለት ነው። ምንድን ነው፣ እኔ ከኢትዮጵያ ከቤይሩት ወደ ኢትዮጵያ ስገባ ከእሱ ጋር ጋብቻ ልፈጽም ነው የገባሁት። ተነጋግረናል። ቢያንስ ህጋዊ ባልና ሚስት ሆነን ተመልሼ በሰራም እንሰራለን የቤት እንሰራለን ተባብለናል። ኢትዮጵያ ሲሄድ ሁሉ ነገር ተረሳ። እኔ ጠይቋለሁ። እሱ ግን መልስ አይሰጠኝም። እኔ እጠይቀዋለሁ ስጠይቀው ስጠይቀው ወደ ሶስት ወር በቃ ተጠጋው። በዚያ አጋጣሚ ቤተሰብ ይጠይቀኛል። አስቢ ለዛ ብዬ ነው የድኩት እዚህ ሆኜ ቤይሩት ነግሬያቸዋለሁ። ኢትዮጵያ ሴር ከሱ ጋር ቀለበት አስሬ ወደ ዱባይ ቢሆን እንደምመለስ ስጀመር፣ እንዲመለስ አይፈልግም ቤተሰብ። ቀለበት ካረጋችሁ በቃ ኑሮ አብረው ነው የሚለው እነሱ ተመልሶ አቡዬ ቀለበቱን ቀረልሽ እና በመዘጋጃ እንፈራረም አለኝ። ስለኝ ምንድነው ችግር ካሁን ወጪ ይበዛብናል። ከዛን አሁንም እጅ ቤተሰብ አሳመንኩኝ በመዘጋጃ ብሎኛል ብዬ ደግሞ ቤተሰብ በፍጹም እንዲከፋኝ አይፈልጉም ማለት ነው። እኔ ያልኩትን ሁሉ እሷ ደስ ካላት እያሉ ይቀበሉኛል። አንዱ እንኳን የሚቆጣኝ ሳይኖር መቅረቱ ከዛን እሺ ተባለ። እሺ በመዘጋጃ መቼ ይሁን? እኔ ሁነኝ የምጠይቀው እሱ መስማ የለውም። እኔ ሁነኝ የምጠይቀው በቃ ቡዬ ምን ታደርጊዋለሽ፣ ሽማግሌ ልኬ ማግባት ብቻ ነው የቀረኝ ማለት ነው። ከዛን ከመልሶ ምን ያደርገኛል ደግሞ የመዘጋጃውን ሚቅርና፣ ድሮም በቤተ ክርስቲያን በቅዱስ ሚካኤል ነበረ ቃላችን። አሁን ቤተ ክርስቲያን ቅዱስ ሚካኤል ሄደ ቃል እንግባባ አለኝ። አሁን በቃ ግራ ገባኝ። መጨረሻ ወደ ዱባይ ጀምር ያለው እሱ እግሬ ከኢትዮጵያ ወደ ዱባይ እንዲነቀል ብቻ ነው የሚፈልገው ሀሳቡ ማለት ነው። መቼ ቪዛ መቶላት ትሄዳለች ነው ሀሳቡ ማለት ነው። በዚህን አጋጣሚ ቅዱስ ገብርኤል ቅዱስ ሚካኤል ነበረ ቀኑ ተነስቼ፣ እሺና ቅዱስ ሚካኤል እንሄድ ታይዘን ሄድን እና ጾም ነበረ፣ ገና ጾም ማለት ነው። ምንም አባቶችም ምንም አላነጋገርንም። እኔ እና እሱ ብቻ መጀመሪያ ቅዱስ ሚካኤል ቀድሜ ሲሄድ እሱ አልመጣም ነበር። ቅዱስ ሚካኤል አልኩት፣ እኔ ይህን ዘውዬ በንጹህ ልቤ በአንተ ቃል ነው ያሰንትን ያመንኩት እስከ ዛሬ ድረስ በፊትም በቃልት ነው ቃል የገባውለት ዲካሜንም ላቤንም ሁሉ ነገሬ ለአንተ ሰጥቻለሁ። ዛሬም መጥቶ ደግሞ አንተ ግቢ ቆሞ ቃል ሊገባልኝ ነው። ምን እንደሆነ አልገባኝም። አንተ ብቻ መልስ ስጠኝ ብዬ መጀመሪያ ለቅዱስ ሚካኤል ነገርኩኝና ግጥም አርግተን ቃል ተገባባንና እና እሱ ሜዳ፣ እኔ ወደ ቤቴ። ልክ በቅዱስ ሚካኤል ቀን ቃል ተጋባባንና በሶስተኛው ቀን በቃ አሁን እኔ መከታተል ጀመርኩኝ። በሰውን በሰውም እሱ ያለበትን ህይወት ማወቅ ፈለግኩኝ። በቃ ማወቅ ስለፈለግኩኝ ብቻ መንገድ አመቻቸውኝና እና እሱ እኮ ባለትዳርና የልጅ አባት ነው ተባልኩኝ። ማለት ነው ለአራት አመት ይህንን ሁሉ ዋሽቶኝ ከኒ ጋራ ኖሮ ብሬ ሲበላ። ከዛም ምንም አላልኩትም፣ አቡ አንተ እንደዚህ ነህ፣ አንተ ከአንተ እንደዛ ነህ። ምንም አላልኩትም ማለት ነው መቼ መሰለሽም በረ ወደ ቤሩት ወደ ዱባይ ገብርኤል ሰኞ ገብርኤል ነገ ነው እንደሚባል እንደ ዛሬ ነበር እንደ ትናንትና ነበረ። ከዛን ደላላየ ሰኞ ነው ሰኞ ነው የምትበሪው ነው እንደዚህ ያለኝ ማለት ነው። ገብርኤል ኑዬ ማለት ነው ገብርኤል ኑዬ አው ባያ አንድ ማለት ነው ባያ አንድ ነው የምትጁ አለኝ። ከዛን ቀረውኝ ቤተክርስቲያን ገብርኤል ሄድኩኝ። የኛ ንግስ ነበረ ገጠር ማለት ነው። ከዛን በዚህ አጋጣሚ አንተ እንደዚህ ነክ አንተ እንደዛ ነክ ምንም አላልኩትም፣ በእውነት ይደውልልኛል፣ ላወራዋለሁ። ከፈለገ ያመናጭቀኛል፣ እንደፈለገ ያደርጋል። ይሄ ደላላሽ ቀን ማራዘማ አበዛ ምናምን ይለኛል። በቃ ከዛ እንድወጣላት ነው የሚፈልገው። እኔ ግን አንተ እንደዚህ ነክ ባለትዳር ነክ አንተ እንደዚህ ነክ የልጆች አባት ነክ ምንም አላልኩትም። ዝም ብሎ ብቻ ያወራኛል፣ ላወራዋለኝ። ከዛም ቤተክርስቲያኑ እየስመጣም በቃ በዚህ አጋጣሚ ከሰው ጋር ለምን ትገናኛለች? ነው ለካ እሱ ያቺ የደበቃት ትገኛለች? ነው ከሰው ለምን ትገናኛለች? ወተሽ ለምን ብቻሽን ከተማ ትወጫለች? የሆነ ቦታ ለምን ትሄጃለች? ይሄ ነው በቃ፣ የእሱንት ማለት ነው። ኢትዮጵያ ውስጥ ለሶስት ወር ስኖር ማለት ነው፣ ሲቀመጥ ከዛን ልሸኘኝ መጣ ቡዬ፣ ምንም አላልኩትም። የማርያም ለጣ ማለት ነው። ጠዋት ተነሳውኝና ስልክ መኮርኩለስ ሞክርለት አይሰራም። ትንሽ ቆይቶ ደወለልኝ መጣሽ አለኝ። ገና በጠዋቱ ዱከም ማለት ነው። ከዛን ወደ ከተማ ከዛን አልመጣውኝም። አይ ጎረቤት ምናምን እየተሰናበትኩኝ ነው። ከዛን ጎረቤት እየተሰናበትኩኝ ነው ስለው ያለውን ነገር ተናገረኝ። ከዛ ሲናገረኝ ምን አገባህ አልኩት። አሁን በቃ ያ ነገር ውስጤ ስላለ በጣም ነበር ማከብረው። በጣም ስለምወደው በጣም ነው የማከብረው። ቃሉን በጣም ነው የምጠብቅለት። ማርያምን ያለ የለ ማለት ነው። እንዲከፈው በፍፁም እንዲቸገር ምናምን አልፈልግም። ከዛም በዛ አጋጣሚ ምን አገባህ አልኩት ማለት ነው። በንዴቶኝ ከዛን እንዴት እንደዚህ ትናገሪኛለሽ አለ። በቃ ተናገርኩ ምን አገባህ ብዬ ዘጋውበት። ከዛን ልሸኘኝ መጣ። ልሸኘኝ ሲመጣ። አቲስቴ ዝግጅት አድርጋልኝ ነበር የመሸኛ ማለት ነው። ከዛን ዝግጅት አድርጋልኝ ያን ዝግጅት ቡና ምናምን አፈላችን ነው። በእሷ መንገድ ላይ ነበር ባጃጅ የሚይዘው ከዛን እንዴ ምግብ ልብላ እየደወለ እየደወለ እየደወለ ከዛን እንዴ በቃ ወይን ስልኩ ዝጊና ስጨርሽ ባጃጁ ይምጣልሽና ትሄጃለሽ አሉኝ ማለት ነው አሁን ባጃጅ ይዘህልኝና ኮንትራት፣ አክስቴ ቤት ይመጣል። ልቅ ወቂ እንግዲህ አክስቴ ቤት ይመጣል። እንደ ቤተሰብ ነው ካላስተዋወቃቸው። ከዛን ባጃጅ ይዘህልኝና አልኩት። ባጃጅ ይዘህልኝና ስለው ጊዜ ያልሆነ ቃል ተናገረ። በማዘር በቤተሰብ ፊት ማለት ነው በስልክ ከዛ ሲናገር እነሱም በቃ የምር የምር ተናደዱ ማለት ነው። ሁሉንም ነገር ስለሰሙ እ በዛን ጊዜ እሱ እንደዚህ ሌላ ጊዜ እንደዚህ ሲናገረኝ ብዙ ብዙ ስለኝ ፊቴን ለቤተሰቦቼ ክፋቴን አላሳይም። ታውቂያለሽ እናቴ በጣም ስለሚመክሩኝ ወንድሞቼ በጣም ስለሚመክሩኝ ከዛ ተመልሼ ከፍቶኝ እንኳን ተመልሼ እቤት ስገባ ምንም እንዳልሆነ ደስተኛ ነው፣ በቃ መሆንባቸው ማለት ነው እንደሱ እነሱ ያንን የከፋኝን ነገር ፊቴ ላይ እንዲያዩብኝ አልፈልግም። በዛን ጊዜ ማለት ነው። ከዛ እሱ ያን ክፉ ነገር ሲናገረኝ በቃ እንዴ የዚህ ናል ነው እንዴ ምንድን ነው እሱ አንድ ባጃጅ ለአንቺ ኮንትራት ይዞ ማምጣት አቅቶት ነው የዚህ ና ላይ የተናገረው ብሎ በጣም በቃ ተናደዱ። ሁሉ ማዘር ምራቱ ተናደደች ማለት ነው። ከዛን በዛ አጋጣሚ እሱ መጥቶ የእኛ ከተማ ውስጥ እያለ እኔ በቃ ኤርኩኝ አልሸኘኝም። እንዳሸኘኝ አልኩት ተመለስ አንተም ወደ መጣህበት አልኩት ኤርኩኝ። እኔ ሌላ ሰው ሸኘኝ እና ኤርኩኝ አዲስ አበባ አደርኩኝ። ሳደር ማታ ላይ ነገርኩት እስማ አልኩት እኔ አምኜ ሄን ሄን ብሎ ነገር ሳደርግ አንተ ግን ባለቤትና ልጅ ነበረ ካልኩት፣ ከዛን አገኘሽኝ አለ አለና ካደ አገኙሽ አለ እንዲ አገኙሽ ነገሩሽ። ይሄ ሁሉ እኔ እና አንቺ ለማላያየት ነው አለ እና ተናገረልሽ። እና ከዛን እንደዛ ስንጨቀጨቅ ስንጨቀጨቅ ወደ ዱባይ መጣውልሽ፣ ዱባይ መጣውኝ እና በቃ ከሁሉም መስመሬ ላይ ብሎክ አደረግኩት ጭራሹኑ። እንዳገኘኝ፣ ለምን አዲስ ህይወት መጀመር አለብኝ ከሱ ጋር መጨቃጨቅ መታመም አልፈልግም። አሁን በጣም ስናገረው በጣም ያመኛል። ከዛን ታውኩትና ብሎ ካደረግኩት ሁሉም ነገር ተውኩትና ስራ ጀመርኩኝ መስራት ጀመርኩኝ። በቃ ተውኩት ተውኩት። ከዛም የኔ ስልክ መያዝ ይፈልግ ነበር፣ ኢትዮጵያውን ታውቂያለሽ። ከዛ የኔ ስልክ ወሰደና የሱ ስልክ ወሰድኩኝ። ያ ስልክ ምን አወጣልሽ በይኝ። ልክ መጥቼ ወደ ስንተኛው ወር ምናምን ሲሆነኝ ጋራሪ ውስጥ ስገባ ከነ ሙሽራው የተሞሸረ ከነልጁ ፎቶ ያን ተነሳ። ጋራሪ ውስጥ ወርዶልኝ አላየውም፣ የሱ ፎቶ ማለት ነው፣ የደበቀውን ሁሉ ከዛን አሁን፣ ደግሞ በጣም ተናደርኩኝና እንትና አደረኩኝ ምንድነው ብሎ ካነሳውለትና ላኩለት ማለት ነው። ጋራሪው አወረደልሽ አለኝ። አዎ አወረደልኝ አልኩት። ለካ ብሬን ምስትህ ስታስተዳድርበት፣ ልጅህ ስታሳድግበት ነበር የከረምከው። ግን አልኩት እሺ እኔ ሰኔ ነኝ ግን ከቤተሰቦቼ ጋር እንደዛ አይነት ብዙ ጊዜ ያሳለፍከው ግን ምን መስሎ ነው የሚታይቅ ብዙ ነገር አወራሁት ብቻ አወራሁት እና ሰማህ አልኩት ይሄን ፎቶ አልኩት ይሄን ፎቶ እንደ መናዝሬት ውስጥ እንደ ቴፔላ ላጥፌልህ እንደ ባላዋርድ ህሏለኝ እሱን የምታደርጊው ልብ ካለሽ ነው አለኝ። ማለት ነው እሱን የምታደርጊው ልብ ካለሽ ነው። አሁን እዚህ ጋር ነው ጥያቄ። ይኸውልሽ አቡ አሁን እኔ ልብ የለኝም ልብ አሌለኝም፣ እኔ በውስጤ ማለት ነው። ይኸውልሽ ለራሴ ነው የምታመሙው። በሁለት ጥያቄ ጥያቄው ምንድን ነው ብትሉኝ፣ ለእናንተ ጥያቄ ልሰጣችሁ የተነሳሁት የቱ ጋር መሰለሽ፣ እዚህ ጋር ነው ልብ ካለሽ ብሎኛል። እኔ ግን የእሱ ፎቶ ለጥፌ ልሰራ ብዙ ጊዜ እንትን እላለሁኝ፣ ታውቂያለሽ፣ እንደዚህ ሚዲያ ላይ ላወጣውን ብዙ ጊዜ አስባለኝ ግን ደግሞ አንድ ነገር በውስጤ እየመጣ በቃ ወደ ኋላ የሚመልሰኝ ነገር አለ። እሱ ምንድነው ከእሱ የተወረዱት ልጆች ከእሱ የተወለደ ያ ልጁ ፎቶን ያየውት በአባቱ አጻት እና በአባቱ ውሸት ዘላለሙን በአባቱ የሰራው አጻት እየተሰደበ ይኖራል። ቪዲዮ ዛሬ ይቀመጣል እያልኩኝ ውስጤን ደግሞ ተይ መግድ ይሄ ነገር ይቅል ለልጅ ጸጸት አትሁኝበት እያልኩኝ እራሴን ነው መልሳለኝ። ግን እዚህ እዚጋን ከእናንተ ሀሳብ እፈልጋለኝ እሱም እንደዚህ ብሎሻል ይሄን አርግቶሻል መለጠፍ አለበት ፎቶ ከተባለ እኔ ፎቶ ለጥፌ ፎቶ እንትን እንዲል ነው የምፈልገው ማርያምን ለምን መሰለች? ይሄ ሰውዬ ለአራት አመት ህይወቱን እኔን ደብቆ የዚህን ያህል ብር በላኝ ዛሬም ደግሞ በለሰለሰ አንደበቱ ሌላ ሴት እንደዚህ እያደረገ ሊበላ ይችላል አይታወቅም ግን ይሄ ነገር ሁለቱ ግራ አጋቡኝ እስኪ እናንተስ ምንድን ነው የምትሉ እናንተ ብትሆኑ ምን ታደርጋላችሁ ትለጥፋላችሁ ወይንስ ስለ ልጁ ብላችሁ ይሄን ሰውዬ ትተዋላችሁ? አቡዬ ጭምር ይሄን መልስ እንድትሰጪኝ ፈልጋለሁ። እኔ አመሰግናለሁ ስለ አዳመጣችሁኝ ሁላችሁ። ምን መሰለሽ፣ በጣም ብዙ ሴቶች እንደዚህ ይታለላሉ፣ ግን ወደው ፈቅደው ነው። ማለቴ ስጉድ ተደቅኖባቸው አይደለም። አንቺ ነሽ ወደሽ ፈቅደሽ ያደረግሽው። ፎቶ ቢለጠፍም እስቲል እንደንቺ ለትዳር ጉጉት ያላት ሴት ሄዳ ብሯን ልትሰጥ ትችላለች። እኔም እሱ ነው የማስበው። ልክ እንደኔ የተታለለች ሴት ዛሬም ብሯን አብረን እንስራ እያለ ሊበላት ይችላል፣ አይታወቅም። አንዲት ሴት ለወንድ ብር መስጠት አለባት? የለባትም ኦኬ። ከሌለባት ትክክል እንዳልሆነ እያወቀች ነው ያደረገችው፣ አንዲት ሴት ለወንድ ብሩን ስትሰጥ። አቡዬ ግን የሚያታልልሽ ነገር አለ። የቱ ጋር መሰለሽ? እኔ አሁን የሱ ያሸነፈኝ የቱ ጋር መሰለሽ? ከቤተሰቦች ጋር የተዋወቀ ቀን ነው ያሸነፈኝ። ታውቂያለሽ? ከቤተሰቦች ጋር ቢተዋወቀስ ለትዳር ያለሽ ጉጉት እንጂ ትክክለኛውን ነገር ስናስብ ወንድ አስተዳዳሪ ነው አይደል? በጣም ከሌለው ለምን ያገባል? ሲኖረው ያገባል ምን አንጦሎ ጦሎ ትዳር ላይ ብር ሳይኖረው ሚስቱን የሚያኖርበት የቤት ክራይ የሚከፍልበት አስቤዛ የሚያደርግበት ብር ከሌለው ትዳር ላይ ምን አንጦሎ ጦሎ? በጣም አንድ ወንድ መቶ ላግባሽ ግን ብር ካንቺ ሲልሽ፣ ሶሪ። ብር ሳይኖረው ትዳር ለምን አማረ? አትዮ አቡዬ፣ ዛሬ ነው የገባኝ። ሁሉም ነገር ዛሬ ነው የገባኝ። በእኔ ለነገሩ፣ ባንቺ ሲደርስ ነው ሁሉ ነገር የሚገባሽ። በእውነት ዛሬ በእኔ ቤት ሲደርስ ነው መሰለኝ የገባኝ። በነገራችን ላይ ግን ሀቢብቲ አለምን መቆጣጠር አይቻልም። ራሳችንን መቆጣጠር ነው የምንችለው። ሁልጊዜም ከድሮም ጀምሮ ሲነገር የነበረ ነገር ነው። ሚዲያ ላይ ሴት ልጅ ብር አትሰጥም ለወንድ። ከወንድ ነው ብር መምጣት ያለበት። እሱንም ለአንቺ ለራስሽ ሳይሆን ለትዳሩ። ለራስሽ ለልብስሽ፣ ለሜካፕሽ፣ ለሽቶሽ አውጪ ሰርተሽ ራስሽ ግን፣ ቤት አስተዳዳሪ ግን አባወራ ነው። እኛ ስናድግም አባቶቻችን ለእናቶቻችን ሲያኖሯቸው እንጂ እናቶቻችን አባቶቻችንን ሲያኖሩ አላየንም፣ አላየንም፣ አላየንም። ስለዚህ ያላየነውን ነገር ኬት አምጥተን ነው እኛ የምናደረገው? ይሄ ያህል የወንድ ጉጉት ነው ወይ ይሄ ያህል የባለጦት ነው ወይ? ብር ከፍለን እስከሚያገቡን ድረስ የደረስ ነው ለምንድን ነው ይሄ ክብረ ቤስነት አይደለም ወይ? እሱ እኔን ለማግባት ፈለገ ቤቱን ያስተዳድር። እንዴት ነው እኔ ቤት ተከራይቼ እኔ ቤት እቃ ሞላቼ እሱ ምን ሊያዋጣ ነው ለትዳሩ? ወንድነቱን ብቻ ለማስረገዝ ብቻ ነው እሱ የሚመጣ። ምንድን ነው እሱ ለዚህ ተዳር ያወጣ የከፈለው ነገር ምንድን ነው? ስለዚህ ማሬ ፎቶን በመለጠፉ ጉዳይ እኔ ምንም አለልሽ ሚ ያንቺ ውሳኔ ነው፣ መብትሽ ነው። መለጠፍም ትችላለሽ አለመለጠፍም ይሄ፣ ራስሽ ነሽ ምትወስኝ። ግን ብዙ ሴቶች ግን በአንቺ ታሪክ እንዲማሩ፣ አሁንም በታሪክ እንዲማሩ ነው የፈለግኩት። ሁለተኛ ደግሞ እሱ የፎከረ ፉከረ ያናድደኛል። ልብ ካለሽ ብሎኛል። ልብ አለኝ መለጠፍ ይችላለኝ። ግን በሱ እንትን በሱ ውሸት እና በሱ ሌብነት ያ ታዳጊ መሰደብ አለበት። ይሄ ነው ውስጤ እየተመላለሰ እንትን የሚለኝ እንጂ ለጥፋለሁ። ለምን እሱ ልብ ካለሽ ብሎኛል። ስለዚህ ለጥፈሽ ነገ ለልጁ የሚቀመጥ ታሪክ ከምታስቀምጪለት ሄደሽ ለሚስቷት ነግሬያት የት አቃተለው ሲጀመረ። አላማ ካለሽ ማግኘት ቀላል እኮ ነው። ታሪክ ይሄ ሰው ጠፍቶብኛል፣ አፋልጉኝ ብለሽም መለጠፍ ትችያለሽ። የዛን ሚስቱ ትመጣለች። አቤት የጠፋብሽ ሰው የእኔ ባል ነው ብላ ትመጣለች። ፎቶ ለጥፈሽ እንዲያረገኝ ሳይሆን ይሄ ሰው ጠፍቶብኛል አፋልጉኝ ብለሽ መለጠፍ። አፋልጉኝ ስትለጥፊ ሚስቱ ስታይ፣ በዚህ ሰዓት ቲክቶክ የማይጠቀም ሰው የለም። እናቶቻችንም እየተጠቀሙ ነው። ቲክቶክ አይደለም ሌላ የአፋልጉኝ ስትለጥፊ፣ በአፋልጉኝ ሚስቱ ትመጣለሽ እና አቤት ባሌን ለምን ፈለግሽው ስትልሽ፣ ማስረጃ ካለሽ ታሳየታለሽ። ከዛ ይቅርታ አድርጋለት አብረው ከቀጠለች ይሄ እሷ ውሳኔ ነው፣ መብቷ ነው። ግን እስከ መቼ እንደዚህ እያደረገ? አሁን በዚህ ነገር ካልተቀጣ ሰውዬ፣ ነገም በሽታ እስከሚያመጣባት ድረስ ሚስቱ ላይ ይማግጣል። አሁን የራሴ አልፏል፣ እኔ የሌላ ሰዎች ሕይወት ነው እንትን የሚለኝ ታውቂያለሽ። ያንቺ ማ አለፈ፣ በብር አለፈ፣ ብርሽ ተበልቶ ተበል አለፈ። ግን ዛሬም፣ ሌላው ሴቶችም እንደዚህ ካረገ እንዳያረግ እኮ መፍትሄውን እየሰጠሁሽ እኮ ነው እናቴ እንዳያረግ እኮ ማድረግ ያለብሽ ወይ ለራሱ ንገሪው ለሚስት ልነግራት ነው ፎቶክን ለጥፌ ሚዲያ ላይ አፋልጉኝ እላለሁ